ይችን በምስሉ ላይ የምታዩት እህታችን በፍቅረኛዋ ተገዳለች። ከኤርፖርት ተቀብሎ እሱ ጋር በመውሰድ ነው ህይወቷን ያጠፋው እና በጣም ልብ ይሰብራል ሁሉም

አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው። ሁላችሁንም ሰላም ሰላም ብያለሁ በያላችሁበት። ይላል ሰላም እና ዝምታ ይላያችሁ። ዛሬ ደግሞ በአሳዛኝ ዜና ነው የመጣሁት ማለት ነው እና ይቺ እህታችን የማዳም ቅመም ነበረች እንደማንኛውም ሰው በአረብ ሀገር ስትሰራ ስትንከራተት የቆየች ናት እና ያው ወደ ሀገር ቤት ስትገባ የሆነ ፍቅረኛ የተዋወቀችው ፍቅረኛ ነበራት። ለቤተሰቦቿ ስትሄድ ለቤተሰቦቿ አልተናገረችም። ለሱ ነው ተናግራ፣ ለነሱ በዚህ ቀን መጣለሁ ምናምን አለቻቸውም። ያው ለሱ ነው ደውላ ነገረችው። እሱ ነው የተቀበላት። ኤርፖርት ተቀብሎ ወሰዳት። የዛ ነው የሄደች ቀን ነው የገደላት ማለት ነው። በሚያሳዝን ሁኔታ በጣም ልብ ይሰብራል። ያው ፍቅረኛዋ ጋር ስለሄደች ማለት ነው። እሱ ያው ታውቃላችሁ፣ ፍቅረኛው ካገኘ እሱ ልቡ ሌላ ነው ያሰበው። እሷም ያው ማለት እሷን አሁን መተቸት አንችልም። ያው እሷ ሄዳለች ወደ የማይቀረው ሀገር ያው አብረን እንደርስ ሲላት ነው እምቢ ብላ ምናምን በያዘው መዶሻ የገደላት ማለት ነው። እና በጣም ያሳዝናል፣ የምር ልብ ይሰብራል። አርፋለሁ ሂጄ የራሴን ህይወት እኖራለሁ ብላ ይህንን ዜና መስማት ያው በጣም ልብ ይሰብራል። ያው ለቤተሰቦቿ አልተናገረችም እንደምትሄድ ማለት ነው። ያው እነሱ የሚያውቁት ከወር በኋላ እንደምትመጣ ምናምን ነው። እነሱ በጉጉት እየጠበቁ ነው። ቤተሰቦቿ በጉጉት እየጠበቁ ነው፣ ልጃችን ትመጣለች። ይሄ በምስል የምታዩት ልጇ ነው። ልጇም እየጠበቀ ነው። እናቴ ትመጣልኛለች ብሎ እየጠበቀ ነው በጉጉት ያው ሁሉም ሰው እንደሚያውቀው ማለት ነው። እሱ እናቴ ትመጣለች እያለ ቤተሰቦቿን፣ ትመጣልናለች ከወር በኋላ ትመጣለች እያሉ እየጠበቁ ነው። እሷ ግን ያው የሆነው ነገር ሌላ ነው ማለት ነው። ሰውየው ፍቅረኛዋ ማለት ነው፣ ያው አብረን እንደርስ ሲላት እምቢ በማለቷ ተመርመራን ነው ቆይ እንደዚህ ምናምን ብላ ስትለው ነው አንገቷን በመዶሻ ሁለት ጊዜ ብሎ የገደላት አሉ። በዛን ገሏትም ያላትን ነገር ታውቃላችሁ። ወደ አገር ቤት ስንገባ ያው ይዘን የምንሄደው ነገር አለ። የያዘችውን ስልኮቿን ምኖቿን ያው ይዞ ተሰውሯል ማለት ነው። ገሏት የሰፈር ሰው ነው። እንደገና የሬሷ ራሱ የተገኘው ከአስር ቀን በኋላ ነው። ከሞተች ከአስር ቀን በኋላ ክላስ ዘግቶባት ነው የሄደው። የሰፈር ሰው ነው ምንድነው እንደዚህ ሽታ አለ ምናምን እያለ? አስባችሁታል። በጣም ከባድ ነው። የሰፈር ሰው እስከሚረበሽ ድረስ ማለት ነው። ሰዎቹ ያው የሰፈር ሰው ያሉት በዓልም ስለነበረ፣ በዓል ያው ስጋ ምናምን ሽታ ነው ምናምን እያሉ ነው ያሳለፉት። ይሄን ያህል ቀን ያው የተረዘመው ማለት ነው፣ አስር ቀን በጣም ከባድ ነው። ልብ ይሰብራል በጣም ማለት ነው እና ከዛም በኋላ ነው ያው በጥቆማ ምናምን ምናምን የተደረሰበት ማለት ነው። ያው ፖሊስ ፍተሻ ባረገው እንትን አስባችሁታል። እዛ ያው ፓስፖርቷ ስለተገኘ ነው ቤተሰቦቿም ሊገኙ የቻሉት ማለት ነው። ፖሊስ የያዘችው እቃ ጋ ሲፈተሽ ፓስፖርቷ ተገኝቷል ማለት ነው። ፓስፖርቷ ቆጥሮ ተጠይቆ ኤጀንሲ ጋር ምናምን ምናምን ተጠይቆ ነው ያው ፖሊስ አጣርቶ ቤተሰቦቿ የተገኙት ማለት ነው። አስባችሁ፣ በጣም ከባድ ነው። ቤተሰብ እየጠበቃችሁ ነሱ፣ ልጃችን ትመጣልናለች። ከ ከወር በኋላ እያሉ እየጠበቁ ይሄንን ዜና መስማት በጣም ልብ ይሰብራል። ከባድ ነው። ልጇም ያው በጣም በሚያሳዝን ሁኔታ ነው ሲናገር የነበረው ልቡ ተሰብሯል፣ ያስታውቃል። በጣም ማለት ያው ታውቁታላችሁ፣ መቼም ልጅ ያላችሁ ሰዎች ልጃችሁ ምን ያህል እንደሚጠብቅ ታቁታላችሁ። በጣም ከባድ ነው የምር በጣም ማለት ነው። እና የማዳም ቅመሞችዬ ልንጠነቀቅ ይገባል። ከዚህ ምን ያህል ትምህርት በጣም ትልቅ ትምህርት አለው። ይች እህታችን ሂዳለች፣ ያው መቼም አትመለስም። አንዴው ነው የተወሰነ ነገር ፈጣሪ ያለው ሆኗል። ግን ይች እህታችን ለኛ ትምህርት ናት። ስንቶቻችንን ፍቅረኛ ብለን ቤተሰብ ሳያውቅ ፍቅረኛ ብለን ይዘን ለቤተሰብ ሳንናገር ፍቅረኛ ቤት የምንሄዱ ስንቶቻችንን፣ ራሳችንን መፈተሽ ይኖርብናል። ቢያንስ ቤተሰብ ጋር ማስተዋወቅ ይኖርብናል። ቤተሰብ ጋር ሂደን በቤተሰብ በክብር ቤተሰብ አውቆት በክብር በቤተሰብ የሆነ ነገር ብዙም አደጋ አያመጣም ብዬ አስባለሁ። ማለት ቤተሰቦች ተጠያያይቀው እናንተ ግዴታ መቼም አሁን እናንተ ያልወደዳችሁትን ነገር አጉሚ ቤተሰብ የለም አሁን ያው ተቀይሯል ማለት ነው እና ከወደዳችሁ በቤተሰብ በክብር ለእናንተም ለሕይወታችሁ በማያሰጋ ሁኔታ ቢሆን እላለሁ ማለት ነው። እና ጥንቃቄ አድርጎ። በጣም ከባድ ነው ይሄ ነገር የምር በጣም ልብ ይሰብራል። አስባችሁታል? እሷ ያሰበችው ሌላ፣ የደረሰባት ሌላ። እዚህ ብዙ አይነት ስቃይ፣ ብዙ አይነት ችግር አሳልፋ፣ በማዳም ቤት ብዙ አይነት ችግር አሳልፋ ነው የሄደችው። ያው ማንኛውም ሰው የማዳም ቅመም ሆና ብዙ ተመችቷት ደልቷት የምትኖር የለችም። አንዳንድ ቢሆን እንጂ ማለት ነው። እና ስለዚህ እሷ አርፋለሁ ብላ ህይወት እቀጥላለሁ ብላ ነው ያው መቼም ልጇንን ቤተሰብም ሳትናገር የሄደችው ማለት ነው እና ይሄ ነገር የምር በጣም ልብ ይሰብራል በጣም ማለት ነው። ከባድ ነው ስሜቱ። የምር አስባችሁታል፣ ቤተሰቦቻችሁ ልጄ ይመጣሉ ልጄ ትመጣለች ብለው እየጠበቁ ይህን ነገር ተደውሎ ይህን ነገር መስማት በጣም ከባድ ነው። ልብ ይሰብራል፣ ለቤተሰብም ልብ ይሰብራል። እሷም ተጎዳች፣ ቤተሰብም ልብ ልባቸው ተሰብሯል በጣም ማለት ነው እና ልብ ልብ ልንገዛ ይገባል። እስከ መቼ ነው እኛ አረብ ሀገር የምንሰራ ሴቶች? በስንቱ በቃ ማለት በገንዘባችን፣ በህይወታችን። ለምንድን ነው ይሄን ያክል ዝቅ ብለን የምናስበው? ለምንድን ነው እኔ የምር በጣም እንትን የሚለኝ ውስጤን የሚነካኝ ነገር ማለት ነው፣ ገንዘቧ የምትበላ የማዳም ቅመም ናት፣ ህይወቷ የሚበላሹ የማዳም ቅመም ለምንድን ነው ይሄን ያክል በአረብ ሀገር ተንከራተን ብዙ መስዋዕት እየከፈንን ለምንድን ነው ልብ የማንገዛው? የምር በጣም ከባድ ነው። እህታችን እንግዲህ ወደማይቀረው ሄዳለች እና ትምህርት ለብዙዎቹ ትምህርት ይሆናል ብዬ አስባለሁ። ልብ ልንገዛ ይገባናል። እና ለሁሉም ጊዜ ያለው መጀመሪያ ለቤተሰብ ጋር ሂደን ተረጋግተን አጥንተን ያ ሰው ከእኔ ምንድን ነው የሚፈልገው። በነገራችን ላይ አሁን ኢትዮጵያ ላይ ኑሮ ስለተወደደ ይሄ አኼሩ ዘመን የሚባለው ነው፣ በቃ ማለት የመጨረሻው ዘመን ነው። ለሰው ለሰው ሰው ለሰው መተዛዘን ቀርቷል። ዛሬ ጊዜ ዘመድ ራሱ ብላችሁት ለሰው ማሰብትቷል። በቃ ኑሮም ሲወደድበት ይሁን አላውቅም፣ እንደ ድሮ ሰው መተዛዘን ቀርቷል። እና ስለዚህ እራሳችሁን ጠብቁ። ማለት አላውቅም፣ ብቻ በጣም ውስጤን ነው የነካው። ማለት ይችል እንግዲህ የሰላሳ አመት የሰላሳ አራት አመት ወጣት ናት። በጣም ብዙ ይቀራታል። ለልጇም ታስፈልጋለች፣ ለቤተሰቦቿም በጣም ትልቅ ሀዘን ነው የምር ልብ በጣም ይሰብራል እና ራሳችሁን ጠብቁ ቤተሰቦቻችሁን የሆነ ነገር ማድረግ ስትፈልጉ ስለ ፍቅር ስለ ትዳር ስታስቡ ቤተሰቡን ማማከር አትርሱ ቤተሰብ የገባበት ነገር ኋላ ላይ ራሱ ብዙም ጉዳት አይደርስባችሁም ስለ ትዳራችሁ ስለ ህይወታችሁ ቤተሰብ ሊያቅ ይገባል በቃ ትዳር ማለት እኮ ቀላል ነገር አይደለም፣ ህይወት ነው ልጅ የሚመሰረትበት በቃ ብዙ ተቆራኝታችሁ ብዙ ነገር የምታፈሩበት እስከሆነ ድረስ ቤተሰቦቻችሁ ሊያውቁ ይገባል። ስለዛ ሰው ባክግራውንድ ስለዛ ሰው ሂስትሪ ማወቅ ይኖርባችኋል በቃ እና እባካችሁ እባካችሁ እህቶች እባካችሁ በቃ ልብ ግዙ። የምረ በጣም ነው ያሳዘነች። ማለት አስባችሁታል እናንተ የኔ ቢሆን ብላችሁ ብታስቡ። መቼም ወደ ሀገራችን የምንገባው ለማረፍ አስበን፣ በቃ ከቤት ሰራተኝነት ወጥተን የራሳችንን ህይወት እንቀጥላለን ብለን ነው የምንገባው ማለት ነውና፣ ይሄ ነገር አንድ ቀን እንኳን ሳታድር ህይወቷን ሲቀጥፈው በጣም ያሳዝናል፣ ልብ ይሰብራል። እና ባካችሁ ባካችሁ ልብ ግዙ። ስለ ፍቅር ጉዳይ ስለ ስለ ትዳር ጉዳይ ቤተሰቦችን ማማከር ይኖርባችኋል። ቢያንስ ጓደኛ ማማከር ይኖርባችኋል። አሁን ይህች እህታችን ቤተሰብ እንኳ ቢያንስ ደውላ ቢሆን ኖሮ ያው መቼም ኖሮ ኖሮ ቢሆን ኖሮ ማለት አንችልም ያው የሆነ ነገር ነው ቀድሮታል የቀደረው ነገር ነው። ግን በቃ ሁሉን ነገር ቤተሰብ ማወቅ ይኖርበታል። ስለ ስለናንተ ህይወት ስለናንተ የትዳር የፍቅር ሁኔታ ማለት ነው። እና ባካችሁ እህቶች ራሳችሁን ጠብቁ። በሚዲያ ስል ተዋውቃችሁ ልባችሁን አትስጡ። በቃ ማለት ይገባኛል ብዙ ልጆች፣ ብዙ አረብ ሀገር ያሉ ልጆች ያኔ ከስደት የሚወጡበትን ነገር ነው የሚፈልጉት። ከስደት ወጥተው በሀገራቸው ላይ ትዳር ይዘው እንዲኖሩ ይፈልጋሉ። ያጎጉታቸው ይመስለኛል። እንደዚህ ብዙ መስዋዕት የሚያስከፍለን ማለት ነው እና እባካቸው እህቶች ልብ ግዙ። ይችላችን በጣም በጣም በጣም መማሪያ ትሆናለች። ቤተሰብ እያላት ልጅ እያላት ነው እንግዲህ፣ እሱኑ አምና የፍቅር ጊዜን አሳልፋለሁ ብላ የሄደችው ከእሱ ጋር ማለት ነው። ከልጆቹ አስበልጣ፣ ከልጇ አስበልጣ፣ ከቤተሰቦቹ አስበልጣ ነው እሱ ጋር የሄደችው። እሱ ግን ያው እንዳልነበር ነው ያደረጋት ማለት ነው። ማለት በቃ በጣም ነው የምር በጣም ነው ልብ የሚሰብረው ማለት ነው እና ቤተሰቦች እባካችሁ እባካችሁ፣ ልብ ግዙ፣ እራሳችሁን ጠብቁ። እስከ መቼ ነው በቃ ማለት እስከ መቼ ነው? እንደዚህ ከባድ ነው፣ የምር በጣም ከባድ ነው። ገንዘብ ተበላ የሚባል የአረብ ሀገር ሴት ናት ትዳርም ውስጥ ገብታ እንደዚህ እንደዚህ ተደረገባት ገንዘቧ ተበላባት እንደዚህ ባደር አስቀምጣ እንደዚህ እንደዚህ በቃ ብዙ እንትን የሚሰማው ብዙ ችግር የሚሰማው በቃ ስለ አረብ ሀገር ሴት ነው እና ያባካቸው እህቶች ብዙ ስቃይ እያሳለፈን እየሰራን ብዙ ማዳም ጋር ብዙ ችግር እየሰማን የሀገር ናፍቆት የቤተሰብ ናፍቆት የልጅ ናፍቆት ተቋቁመን እየሰራን እባካችሁ ገንዘባችሁን በስርዓት ያዙ። ህይወታችሁን እንዳታበላሹ። እባካችሁ እባካችሁ ቤተሰቦች፣ ከባድ ነው የምር የምር። ልብ ይሰብራል በጣም። ይቺ ወጣት እንግዲህ የሰላሳ አራት አመት ወጣት ነው። የምር በጣም ነው ልብ የሚሰብረው። ይህን ያክል ሰው ተጨካክኗል። በቃ ማለት እንጃ እንዴት አስባችሁታል? በጣም ከባድ ነው የምር። አፈቅርሽ አለው ወድሻለሁ ብሎ ወስዶ ከቤተሰቦቹ አብልጣ እሱ ጋር ሂዳ ይህንን ነገር መፈጸም በጣም ከባድ ነው የምር። ልብ ይሰብራል። ልጇ ራሱ በጣም ነው የሚያሳዝነው የምር። እና ቤተሰቦች እባካችሁ ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ። ለዛሬ ይበቃናል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦች ስለምታበረታቱኝ በጣም አመሰግናለሁ። ክበሩልኝ እና ቪዲዮውን ላይክ ላይክ አድርጉ ሼር ማድርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አላህ ሀገራችንን ሰላም ያደርግልን፣ ህዝባችንን ሰላም ያደርግልን። ወጥቶ ከመቅረት የሚጠብቀን ምኞታችንን አሳክተን በሰላም በሀገራችን የምንኖር ያደርገን። ልብ የሚሰብር ዜና አያሰማን እላለሁን። እና ቤተሰቦች አላህ ይጠብቃችሁ። ለነበረን ጊዜ በጣም አመሰግናለሁ። ሰላም ቆይልኝ። አላህ ከናንተ ጋር ይሁን፣ ከክፉ ነገሮች ሁሉ ይጠብቃችሁ። በጣም አመሰግናለሁ። በሌላ ቪዲዮ እስከምንገና ድረስ ቸር ቆይልኝ። ባይ ባይ።